ቤተሰቦች እንዴት አላችሁ? ሁሉ ሰላም ነው? እንግዲህ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። የተለያዩ ሀሳቦችን አጋራችኋለሁ። ዛሬም ያው ወዳጆች ስላችሁ በእርግጠኝነት ያው ይገባችኋል። ቤተሰቦች ስለሆናችሁ ተደጋጋሚ ተመላልሳችሁ ስለምትመለከቱት ና ኢምፓክት ስለመጣችሁ ስለሆነ እጅጉን አመሰግናችኋለሁ ቤተሰብ ስለ በኩራት ነው። በእርግጠኝነት እንደዛ ስለሆናችሁ የተለያዩ ሀሳቦችን አስተያየቶችን መስጠትም ትችላላችሁ። ያን ስታደርጉ ጠንካራ መረጃዎችን ከግራም ከቀኝም እንዲሁ አስመለክታችኋለሁ፣ ነግራችኋለሁ። ማንም ምንም አይነት ጥያቄ ውስጥ የሚገባ አይነት ጉዳይ አይደለም የማጋራችሁ። ባላንስድ የሆነ የተለያዩ መገናኛ ብዙሀን ቼክ ያደረገ ስለሆነ እንዲሁ መተማመን ትችላላችሁ። ቢኒያም ካሴ ነኝ፣ እንደተለመደው ማይ ፋሚሊ። ስለዚህ ኮሜንት አስተያየት መስጠት ትችላላችሁ ለማለት ነው። እንግዲህ ውድ ተመልካቾች አሁን ሰሞነኛው በጣም ትልቁ ጉዳይ እስራኤልና የኢራን ጦርነት የተመለከቱ መረጃዎች ናቸው እየወጡ ያሉት። የእስራኤልና የኢራን ጦርነት ምን ላይ ሊደርስ ይችላል ወዴት ሊወስድ ይችላል የሚሉ ጉዳዮችን ስንመለከት እጅግ አስቸጋሪ ነገሮችን ማየት እንችላለን። በዚህ ጦርነት ማን ምን ከማን ጎን ነው የሚሉትንም ጉዳዮች እንዲሁ መዳሰስ ያስፈልጋል። በተለይም ፕሬዚዳንት ቭላድሚር ፑቲን ምንድነው አቋም ሊኖራቸው የሚችለው የሚለውን እንዲሁ እናነሰዋለን። ከዛም ባሻገር የአሜሪካው ፕሬዚዳንት ዶናልድ ትራምፕ አያቶላ አሊ ሀመኒ እንግዲህ ከፈለግን አትሊስት ፎር ናው አንገላቸውም እንጂ አትሊስት ፎን ነው አንገላቸውም እንጂ አይቶላ አሊ ሀመኒ በኢላማችን ውስጥ ነው የሚል ሀሳብ ሰጥተዋል። ይህ ማለት ምንድን ነው የሚለውን ሰፋርጌ አስመለክታችኋለሁ። አሁን ጦርነቱ ያለበትን ደግሞ የተለያዩ ከዚህ ቀደም ብዬ ባጋሯችሁ መረጃዎች ላይ ቼክ ማድረግ ትችላላችሁ። ሁለቱም ጥቃት እየተሰነዛዘሩ ነው። ጥቃቱ እንግዲህ በእስራኤል ላይ የት ቦታ ላይ ጥቃት ተሰነዘረ ከተባለ ጉዳቱ ምንድን ነው የሚለውን በደንብ የዋር አናሊሲሱ ሰርች ነግራቸኋለሁ። ግን ጉዳቱ ምንድን ነው የሚለው ነገር ቴላቪቭ ላይ ጥቃት ተሰንዝሯል። ሀይፋ በሰሜናዊ እስራኤል በኩል ያለው ጥቃት ተሰንዝሮበታል። ባቲያም የሚባል ቦታ ተሰንዝሮበታል። ኢየሩሳሌም ተሰንዝሮበታል። ቴላቪቭ ዋና ከተማቸው ማለት ነው። እሱ በማዕከላዊ እስራኤል አካባቢ ጥቃት ተሰንዝሯል። ብዙ ቦታዎች ላይ ጥቃት ተሰንዝሯል። ኢራን ውስጥ ደግሞ ስንመጣ እንደምታውቁት ዋና ከተማ ቴራን ጥቃት ተሰንዝሮባታልናታንዝ ፎርዶ ኢስፋን የሚባሉ የተለያዩ ታብሪዝ የተሰኙ የኒክሌር ማብላያ ጣቢያዎች እና መሰል አካባቢዎች እንደዚህ የጥቃት ኢላማ ሆነዋል እነዚህ እነዚህ ነገሮች ስትመለከቱ በእርግጥም አስቸጋሪ ነገር እንዳለ የሚጠቁሙ መረጃዎች እንዳሉ ያሳያል ስለዚህ ይሄኛው ምናልባት ምን ሀፐን አረገምናምን ለማየት ቀላል ሊሆን ይችላል ግን በዋናነት ተመልካቾች መረዳት ያለብን በሁለቱ ሀገራት ጦርነት በቀላሉ የሚቋጭ አይደለም ቢቋጭ እንኳን ሁለት ነገር አንድ ኢራን ውስጥ ያለ በጣም ጠንካራ ሀይል እና አያቶላ ሊ ሀምን የሚመሩትን ሀይል ማስቆም ይችላሉ፣ ማስቆም የሚችልበትን አጋጣሚ ፈጥረዋል። አጋጣሚ ማለት ኢራን በጣም አስቸጋሪ ሀይል ሆና ጥቃት እንደ የሰነዘረች እንደሆነ የጎዳቻቸው እንደሆነ ተመልክተናል። ምንም ጥያቄ የለውም። ኢራን ስትሮንግ ኔሽን ነች ስትሮንግ እስራኤል ደግሞ ስትመለከቱት እስራኤል ከማን ጋር ያለችው የሚለውን ነው። እስራኤልና ኢራን ብቻ የሚያደርጉት ጦርነት አይደለም። እስራኤልና ኢራን ጦርነት ቢያደርጉ ምንድን ነበር የሚሆነው? እስራኤልና ኢራን ብቻ ግምት ውስጥ የገ ጦርነት ቢሆን እስራኤልና ኢራን ብቻ የሚያደርጉ ጦርነት ቢሆን ዩንክ ት እስራኤል ጥቃት የተሰነዘረባት ነበረ። በኢራን ላይ ብቻዋን አደለችም እስራኤል እንደምታውቁት ነው። ይሄ ምን ነገር ስለማያስፈልገው እሱ ስላለ ኢራን ላይ ትንሽ ጫና ሊበረታ እንደሚችል ይሰማኛል። እንዴት መሰላችሁ? ይህ ነገር አሁን ባለው ሁኔታ የኢራን አቅሟ ሀይሏ ጉልበቷ ኢነርጂዋ ብቻዋን ብቻና ብቻዋ ራሷን ችላ ራሷን ችላ ማንም አያስፈልገኝም ብላ ሳይሆን ስላልደረሱላት መምጣት ስላልፈለጉ እና ቻይና ራሽያም ስላልደረሱላት ዲፕሎማቲካሊ ብቻ አብረናለን ከሚል የተሻገረ ነገር ስላላደረጉ ብቻዋን ቆማለች እና ይሄን ጥቃት ለመመከት ይሄን አስቸጋሪ ሁኔታ ለመመከት ብቻዋን የቆመች ሀገር በመሆኗ ዋጋ ትከፍላለች። ዋጋ የምትከፍለው ቅድም እንዳልኳችሁ ነው። እስራኤልና ኢራን እርስ በርስ ሁለታቸው ብቻ የሚዋጉ ጦርነት ቢሆን ኖሮ ዋጋ ትከፍልም ነበረ በቃ ቢያንስ ቢያንስ መጠፋፋት የሚችሉበትን አጋጣሚ ይፈጥሩ ነበረ። ግን አሁን ባለ ሁኔታ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኦልሞስት ኦልሞስት ስላችሁ ኦልሞስት ማለት እንደ በግልጽ ስላልነገሩ ነው እንጂ ገብተውበታል፣ በዚህ ጦርነት ላይ። ስለዚህ እስራኤል ብቻዋን ስላልሆነች ድል ታስመዘግብ ትችላለች። ያ ማለት ኢራን ስትሮንግ አይደለችም ማለት አይደለም። ኢራን እና ብቻዋን ስለሆነች ኢራን ተጉጭ ትሆናለች። ምክንያቱም አሁን ፕሬዚዳንት ቭላድሚር ፑቲን ምንድን ነው ያሉት? ፕሬዚዳንት ማናውት ዶናልድ ትራምፕ እስራኤል ከዚህ ቀደም ጦርነቱ ላይ እጅ የለበትም ምናምን የሚል ሀሳብ ሲሰጡ ነበረ። ከዛም በኋላ ቆዩና አይ እስራኤልን የመከላከል ግዴታ አለብን የሚል ሀሳብ ሰጡ። ከዛ አሁን ደግሞ ኦልሞስት ጦራቸውን ለማስተማራት ዝግጅት ላይ ናቸው። ዝግጅት ላይ ናቸው ስላችሁ ደግሞ በግልጽም ያን የሚያሳይ የጦርነት ዝግጅት ነው። ወደ ሁለት የሚሆኑ አስቸጋሪ የሚባሉ የጦር መሳሪያዎች ወይንም ደግሞ መርከቦች የጦር መርከቦች ተልከዋል። የዋርሺፕ የሚባሉት ወደ መካከለኛው ምስራቅ አንደኛው፣ አበርግጥ ውስሮም የነበረች ናት፣ እዚሁ አካባቢ ዩኤስኤስ ትሮማን የሚባሉት ዩኤስኤስ ኤስትሮማን የሚባሉት ሳይሆኑ እነሱ ሌሎች ናቸው። አዳዲስ ወደ ሁለት የሚሆኑ ተጨማሪ እንዲመጡ ተደርገዋል። ከደቡባዊ ቻይና ባህር እንዲንቀሳቀሱ ተደርገዋል። እና ይሄ ምንድን ነው የሚያሳዩ ወደ ጦርነቱ ኦልሞስት የመግባት እንደሆነ ያሳያል። ስለዚህ እስራኤል አብራ ከ አሜሪካ ጋር የምትፈልገውም ስለሆነ ጦርነቱን አጠናክሪ ትቀጥል እንድትችል እድሉን ይሰጣታል። ምክንያቱም አሁን ጦርነቱን ማስቀጥል ትልቁ ጥቅም ሊኖረው የሚችለው ለእስራኤል ነው። ምክንያቱም እስራኤል አጠፋም አትውድምም ጉዳት አይደርስባትም አይደለም ኦፍኮርስ፣ ምንም ጥያቄ የለውም። ግን ኢራን ብቻዋን ስለሆነች እነ አሜሪካ የሚባሉት ኃይላት አብሮ ከመጡ በእርግጥ አሁን ትራምፕ መግለጫቸውን ስንመለከት፣ ትላንት በተደጋጋሚ በርካታ ሶሻል ሚዲያቸው ላይ ሲያጋሩ የነበሩትን መረጃዎች እነሱ እነሱን ስንመለከት በግልጽ ጦርነት ውስጥ ሊገቡበት እንደሆነ ያስታውቃል። ስለዚህ አንድ ኢራን፣ አሜሪካና እስራኤል እንዴት የሚለው ጥያቄ ሲገባ ነው። ምክንያቱም ይሄ ማለት ምንድን ነው እግረኛ አይደለም የሚገባው እግረኛ ለእግረኛ ቢሆን መካከለኛው ምስራቅ ላይ ከእስራኤልም በላይ ኢራን የሚገርም አይነት እግረኛ ጦር በጣም ኮንቨንሽናል ዋር ሊዋጋ የሚችል ብዙ እግረኛ ጦር አላት ሚሊየንስ የእስራኤል የሚታወቅ ስለሆነ፣ ስለዚህ እግረኛ አይደለም የሚገባው። እግረኛ ቢሆን ትፋለማለች፣ ችግር የለውም። ሁቲዎችም መክተው አሁን ስልጣን ይዘው ቆይተዋል። ምንም እንትን የለውም። ግን ይሄኛው የቴክኖሎጂ ዋር ነው። የቴክኖሎጂ ዋር የሚሆነው ምንድን ነው አስቸጋሪ የሚያደርገው ኢስራኤል ፕላስ የሆነ ጦርነት ስለሚሆን፣ እስራኤል ፕላስ ሲሆን፣ እስራኤል ብቻዋን ሳይሆን እስራኤል ፕላስ ዩናይትድ ስቴትስ፣ ጀርመን፣ ፈረንሳይ ብሪታንያ እንደዚህ እንደዚህ እያለ ይቀጥላል። ኢራንስ በኢራን ፕላስ ዜሮ። እኔ እርግጠኛ ሆኜ የምነግራችሁ እነ ፑቲን ይደርሳሉ? አየናችሁ፣ የሚደርሱ ኃይሎች አይደሉም። እነ ሺጂንፒንግ ይደርሳሉ? አይደርሱም። ኦፍኮርስ፣ ምንም በመንግስታቱ ድርጅት የጸጥታው ምክር ቤት እጅ አውጥተው ነው ምናምን ሊሉ ይችላሉ። ዲፕሎማቲክ ላይ ጫና መፍጠር ይችላሉ። ቢያንስ ግን ሩሲያና ቻይና ቢያግዟትም ባያግዟትም ለኢራን ግን አይውጓትም በዚህ ብቻ ነው እርግጠኛ ለሆን የምችለው እኔ፣ አይወጓትም። ቢያንስ አይወጓትም። ከዛ ወይም ደግሞ ኒውትራል ሆኖ ሊቀጥሉ ይችላሉ እንጂ እንደነ ትራምፕ ከኢራን ከእስራኤል ጎንነን ብለው እንደሚመጡት አይነት አቋም አያራምጥም። ስለዚህ ለዚህ ነው አደገኛ አደገኛ ነው። ኢራን ብቸኛ ናት። ኢራን ብቻዋን ነች። በዙሪያ የከበቧት ኃይሎች በሙሉ የሚታመኑ አይደለም። ሶሪያ እና ጁላኒ በማን እንደመጡ ታውቃለች። በማን ተደግፈው እንደመጡ የሚታወቅ ነው አሜሪካ እየደገፏቸው እየደበደቡ እስራኤል ጭምር ያለችበት ነው። እና አልጁላኒ ወይም ደግሞ አልሻራ የሚባሉ አህመድ አልሻራ የሚባሉ ፕሬዚዳንት የለውበትም። ከሁለቱም ሲጀመር ኢራን ጠለ ናቸው። አልሻራ ምክንያቱም ራሳቸው ሱኒ ናቸው። አልሻራ እነዛኞቹ ሺያ ስለሆኑ ኢራኖች ማለት ነው። በሽር አልአሳድ መንግስትም፣ እና አያቶላ አሊ ሃመኒ ከበሽር አልአሳድ ጋር አብረው ሲሰሩ ስለነበሩ እና አልሻራን ወግተውናል ብለው ስለሚያስቡ አብረው እንደማይሰሩ ይታወቃል። ስለዚህ ሶሪያው ተውት፣ የተረሳ ጉዳይ ነው። ከዛ ደግሞ ኢራቅ ውስጥ ማን ነው ያለው? ካታይ ቤዝቦላ ብቻ ነው ያለው። የኢራቅ መንግስት ምንድነው? እነ ጠቅላይ ሚኒስትር ማናቸው ናቸው? ምንድነው የሚያደርጉት ከተባለ ከአሜሪካ ፍላጎት አንዳች አይፈነግጡም። ሳውዲ አረቢያ ሳውዲ አረቢያ፣ ምንም ምንም፣ ነቲንግ ሳውዲ ኢዝ ጎይንግ ቱ ዱ ዱን ፎር ኢራን ፒፕል። እንደሚታወቀው አንደኛ ኢራንና ሳውዲ አረቢያ የሚተያዩበትን የሱኒና ሺያ ልዩነት ሴክቹን ልዩነትም እንደምታውቁት ሆኑ ሳለ ካታር ናቸው የሚጓጉላት የትኛውም ሀይል በቃ ብቸኛዎቿ የኢራን ኃይሎች ሁለት ነገር ነው። አንደኛ አክስ ኦፍ ሬዚስታንስ የሚባሉት አሉ። የየመኑ ሁቲ፣ የሊባኖሱ ሄዝቦላ፣ የእስራኤሉ የጋዛው ሐማስ፣ ከታይብ ሄዝቦላ ኢራቅ ውስጥ የተለያዩ እነዚህ ኃይሎች አሉ። ሬዚስታንስ ራሳቸውን ለመከላከል ከኢራን ጋር አብሮ የሚሰሩ እነሱን በታማኝነት ከእስራኤል ጋር ከኢራን ጋር ጋር አብሮ ቆመው ይፋለማሉ። ኦፍኮርስ ሁለተኛው ሌላው ደግሞ አድቫንቴጅ ሆኖ ሊገኝ የሚችለው ቻይናና ሩሲያ ቢያንስ ቢያንስ ቢያንስ ቢበዛም እንደው ቢያንስ በምንም በምንም መንገድ ኢራንን አይውጓትም። እርግጠኛ መሆን የሚቻለው በእነዚህ ሁለት ነገሮች ብቻ ነው። ከዛ ውጭ አለው አይታመንም። ን እስራኤል ላይ ስትመጡ ግን እንደዚህ ሁሉ የእስራኤል ጦሩም የቴክኖሎጂም ሁሉም እንዳለ ሆነው ደግሞ እና አሜሪካ ሲጨምር ምንድን ነው ለምሳሌ አሁን አንድ ፎርዶ የሚባል ከባድ በዲፕ በጣም ወደ መሬት ግራውንድ ዲፕ ላይ የተሰራ የኒክሌር ማብለያ ጣቢያ ነው። ፎርዶ የሚባላል የኢራን እሱም፣ የእስራኤል ተዋጊ ጀቶች፣ የእስራኤል ቦምቦች በንከርስ ምናምን ጥቃት ሰንዝረው መውደም አይችሉም። ስለዚህ ይህን መውደም የሚችለው የማን ነው? 30 ሺ ፓውንድ ቦምብ መሸከም የሚችሉት ላይክ እንደ ቢቱ ሀምሳ ሁለት ቢቱ ቦምብ ጣይ አውሮፕላኖች እንደሚባሉት አይነት የ አሜሪካኖች እየሰለፉ ብቻ ነው። ስለዚህ አሁን እንደዚህ እንደዚህ አይነት እገዛ ስለሚፈልጉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካን እየሳቧት ነው። አሜሪካም እየተሳበች ነው፣ ተስባ ተገባለች። ምክንያቱም እስራኤል እየተዋጋችልን ያለው መካከለኛው ምስራቅ ያለችውን የምዕራቡን ዓለም ጠላት ኢራን ነው ብለው ስለሚያስቡ ነው። እና ይሄ ነገር ለማን ነው ለኢራን ያከብድባታል። ይሄ ሳይታለም የተፈታ ነው። ይህ ማለት ግን ኢራንና እስራኤል ብቻቸውን ቢዋጉ ማን ያሸንፋል የሚል የህፃን ጥያቄ አልጠይቃችሁ ቢያንስ ግራ እና ቀኝ ያለውን ነገር ተመልክታችሁ፣ ለምሳሌ ኢራን ምንድን ነው ያላት የአየር መከላከያ ስርዓቷ፣ ከአየር መከላከያ ስርዓት ብቻ ያለውን ሌላውን ተጉቴ እንትናለ ንትና የሚለውን እንተወውና እና የኢራን ያላት ቤቫር ሰባት ሰላሳ ሰባት የሚባል የአየር መከላከያ ስርዓት አለት። ብዙ አይነት ናቸው። ቤቫር በእርግጥ የሩሲያው ኤስ 300 የሚባለው የአየር መከላከያ ስርዓት ወይም ኤር ዲፈንስ ሲስተም አለ። ከዛ ደግሞ ስንሻገር ሳይድ አንድ ሳይድ ሁለት ምናምን ፋታ፣ እንደዚህ እንደዚህ አይነት ስም ያላቸው በርካታ የአየር መከላከያ ስርዓቶች አሉ። እንዲሁም አርቢን ኤ ኬ ፎርቲ ኦር ሰምቲንግ ሳይሆን ቢ ፎር ምናምን የሚባል ደግሞ ሌላ የአየር መከላከያ ስርዓት አላት። እነዚህ ሁሉ አላት። የእስራኤልን ደግሞ እንደምታውቁት አይረንዶም አለ፣ አይረንቢም አለ፣ ዴቪድ ስሊንግ አለ፣ አሮ አለ፣ አሮ ስሪ አለ። እነዚህ እነዚህ ስትመለከት ሁለቱም የአየር መከላከያ ስርዓታቸው ላይ ብቻ ጠንካራ እንደሆኑ ልናያቸው እንችላለን። ከዛ ደግሞ ባለስቲክ ሚሳይሎች ሁለቱም አላቸው ኦፍኮርስ። ስለዚህ ሁለቱም ባለስቲክ ሚሳይል ስላላቸው እርስ በርስ ቢጠቃቁ ሁለቱ ቴራንና ተላበብ ብቻ የሚያደርጉት ጦርነት ቢሆን ውድመቱ እኩል እንደው አድርገን ብንወስድ እንኳ እኩል ይሆን ነበረ ግን የተለያዩ ኃይሎች ሲሰለፉ አለም አሁን ወዴት ነች ይህን መካድ የሌለብን አለም ከማንጎነነች አለም ከማንጎነነች ሲባል ከህዝብ አንጻር አይደለም ምናልባት ከኢራን ጎን የሆነው ህዝብ አለ ብዙ አለም ላይ ኢራን በዚህ ልክ ለምን ትጠቃለች ብሎ የሚያምን ህዝብ አለ ከህዝብ አንጻር እንደዛ ልንችላለን ከመንግስት አንፃርስ የት ነው ያለው አብዛኛው ምዕራቡ አለም በተለይ የት ነው ያለው? ሳውዲ አረቢያ የት ነው ያለችው? ሳውዲ አረቢያ አሜሪካ በቃ አሁን ኢራን ልንመታ ስለሆነ አብረሻንችም ኢራንን መደብደብ አለብሽ ብሏት ዶናልድ ትራምፕ በአንድ ስልክሽ ብላ ነው አብረን መገባ እነካሳ አይታማንም። ስለዚህ አለም በመንግስት ደረጃ ወደ እስራኤል ነው ያ ማለት ተገዶ ፈርቶ በምናምን በና አሜሪካ ጫና፣ በምዕራቡ ዓለም በጠቅላላው ጫና ስትመለከት ወደዛ ነው። ኢራን ብቻዋን ቆማለች። ብቻዋን ብቻዋን መቆመው ደግሞ ዲፕሎማቲክ ላይ ተገደለች እንጂ ሚሊተሪ ላይ ደግሞ ሰነፍ ሆናለች፣ ወይም ደግሞ ደክማለች ማለትም አይደለም። ስለዚህ እነዚህ የምታስነጭፋቸው የጦር መሳሪያዎችም እሱን ነው የሚያስመለክተው። ና ሜቢ ይሄኛው አደገኛ ሊሆን እንደሚችል ያሳያል። ከዛ ውጭ የአያቶላህ ሀመኔ ጥቃት እንዴት ነው በርትቶ ሊቀጥል ይችላል፣ አስቸጋሪ ነው ወይ የሚል መረጃ እነ አያቶላ ሊ ሀመኔ ጥቃታቸውን አጠናክሮ እንደሚቀጥሉ እየተነገረ ነው። ግን እነ ትራምፕ ቢያንስ አያቶላ ሊ ሀመኔን መግደል የሚችሉበትን አጋጣሚ እየነገሩ ነው ሜይቢ ይሄኛው ፕሮፓጋንዳ ሊሆን ይችላል። ዝም ብለው ኢራን ውስጥ ያለውን ህዝብ ተስፋ እንዲቆርጥ ማድረግ እንዳይተማመን በእነ አያቶላ አሊ ኻሜኒ የማድረግ አካሄዶች ሊሆኑ ይችላሉ። ኦፍኮርስ ግን ደግሞ እስራኤል ደግሞ ገብታ በሙሳድ አማካኝነት ወይም ደግሞ በራሷ በሚሳይልን በምንም ወይ ነግራቸዋል፣ ሱን ነገር ገብታ የጦር ጄኔራሎችንና ሳላሚን እና ሁሴን ሳላሚን ሳይቀር ህይወት ቀጥፋለች ስለ እሱን ስንመለከት ደግሞ በእርግጥማ አያቶላህ ኻሚኒ ሰለባ አይሆኑም ለማለትም አስቸጋሪ ነው ትራምፕ ምንድን ነው ያሉት የት እንዳሉ በየትኛው አካባቢ በየትኛው አጋጣሚ ምን እንደሚያደርጉ አይተናቸዋል በሚል መግለጫ ሰጡ ይሄኛው ደግሞ ወዴት ሊወስድ ይችላል በእርግጥም እሳቸው ላይ ጥቃት ሊሰነዘር ይችላል የሚል ሀሳብ ዓለም እንዲኖራት እንድትጋራ ሊያደርጋት ይችላል። ግን ግራቀኙ ደግሞ ፈተናውን ሊያበዛው የሚችለው እንዲህ አይነት አስቸጋሪና በጣም ፈታኝ ጊዜ ሲኖር የዓለም ፖለቲካ ግራቀኝ ማየት ይፈልጋልና እንደ ኢትዮጵያ ያሉ ሀገራት፣ አሁን የኢትዮጵያ አቋም ምንድን ነው ብላችሁ ቢጠይቁኝ ኢራንን ማደግፍም እስራኤልን ማደግፍም ነው። ፎሬን ፖሊሲዋም እንደዛም ስላለ ነው፣ ምስራቅም ምዕራብም ጠላትም ወዳጅም የለም ተብሎ ስለሚታሰብ እና እንደዚህ አለ። ሌላው የረሳነው ጉዳይ ግብጽ ነው። ግብጽ አሁን እንደው ሙስሊም ወርድ ነ ብላ ታስባለች። ባይዘይ ሙስሊም ወርልድ ሲባል ኢራን ሙስሊም ወርድ ውስጥ ልትመደብ ትችላለች። ግን ደግሞ በሺያ እና ሱኒ ሴክት ያለው ልዩነት ብዙ ተመልካቾች የታቁታላችሁ። ከሱ አንጻር እነ ሳውዲ አረቢያ ምናምን ገፋ የሚያደርጓት ሀገር ነች። ከዛ አንጻርም ጫና ሊፈጠርባት እንደሚችል ይገመታል። ከዛ ግን እዚህ ላይ አንዳንድ ነገር ማንሳት ያስፈልጋል። ኢትዮጵያ ውስጥ ያሉ ሁለት ደጋፊዎች አሉ። እስራኤልን የሚደግፋሉ፣ ኢራንን የሚደግፋሉ። እስራኤልን የሚደግፉትም በሃይማኖት ነው፣ ኢራንን የሚደግፉትም በሃይማኖት ነው። ሁለቱም ግን በሃይማኖት የሚደግፉ ሰዎች ልክ እንዳልሆኑ ይሰማኛል። ልክ አይደለም ባይዘ ሃይማኖተኛ በሃይማኖት ኮዝ ካለው ሃይማኖተኛ ሰው ጦርነትን አይደግፍ ምንም ይሁን ምን። ምክንያቱም ሃይማኖተኛ ሰው የትም ቦታ የሚሞተው ሰው ሰው ስለሆነ ሃይማኖተኛ ሰው ደግሞ ሰው አይሞትም ብሎ ስለሚያስብ ከጅምሩ እንደዛ ማድረግ አያስፈልግም። ሲቀጥል ኢራንና እስራኤል የሚጓጉላችሁ ለሃይማኖት ብሎ ነው እንዴ? ለሃይማኖት እኮ አይደለም ኢራንና እስራኤል የሚጓጉት ለራሳቸው ጂኦፖለቲክስ፣ ለራሳቸው አካባቢውን ከመቆጣጠር፣ ለራሳቸው አቅም ግንባታ እንጂ ኢራን ለሙስሊሙ ዓለም ብላ እስራኤል ለክርስቲያኑ ዓለም ብላ እንደማትዋጋ ታውቁታላችሁ። ወዶ ገብ ደጋፊዎች ናን ኦፍኮርስ። እሺ ይሁን ስ ኦኬ። ግን አንዳንድ መሰረታዊ ነገሮችን ደግሞ ከሃይማኖት አንጻር አድርጎ ማየት ልክ አይደለም። ኢራን ውስጥ ዘጠና አምስት በመቶ የሚሆን ሰው ምንድን ነው ሃይማኖቱ? ሺያ ነው አይደለ? ከዛ ውጭ ያለው ሌላ ነው። ሺያ ሃይማኖት ተከታዮች ናቸው። ሌላው አብዛኛው አለም ኢትዮጵያ ውስጥ ላይ ያሉት ሺያ ነው። እሱን የሚበዛው በምን በምን ሬቱን እስኪ ያስቀምጡት፣ የትኛው ሊበዛ ይችላል? እሱን ስታስቀምጡ እስራኤልን ኢራንን ለመደገፍ ትንሽ ቦታም እንትን ላይ ይችላል ሰውም አፍተር ኦል ኢራኒዝ ሙስሊም ኔሽን ልትሉ ትችላላችሁ ተመልካቾች ኦፍኮርስ ያ ግን ደግሞ እንደ ይህን ያህል እንደ ሃይማኖታዊ ፐርፐዝ ተጠቅማችሁ የምትደግፉበት አይደለም። አት ደ ሴም ታይም ደግሞ ወደ እስራኤል ስንመጣ የጁዳይዝምና የክርስቲያኒቲን ዲፍረንስ ስታዩ እንደው ሌላውን ጂሰስ ክራይስትን ስታስቡ እና ሌሎች ጉዳዮችን የአምልኮ ወይ ምናምን ነገሮችን ተታችሁ ይህን እንኳን ስትመለከቱ አብራችሁ የመቆም አጋጣሚ የለም አሁን ሪሊጂ ሰው አይደለም በዚህ ፕሮግራም። ምክንያቱም በሁለቱም በኩል የሚሞቱ ሰዎች የሚሞቱ ህጻናት ናቸው የሚታዩኝና ያስፈራል። እሱን ነገር መፍትሄ መስጠት ያለብን ራሳችን አእምሯችን ነው። መንግስት ገብቶ አንተ ይህን አትደገፍ ይህን አትደገፍ ሌላ፣ አእምሯችን ግን ይሄኛው ልክ አይደለም ሰው ነው የሞተው እንደዚህ ምናምን ማለት መቻል አለበት። የተለየ ፐርፐዝ ደግሞ ዚሮ ኮንትሪቢሽን ፎር እዚህ ሀገር ሆነን ኢትዮጵያ ውስጥ ሆነን ኢራንን መደገፍ የኢትዮጵያ ውስጥ ሆነን እስራኤልን መደገፍ ኮንትሪቢሽናችን ዜሮ ነው። ያ እስራኤል ውስጥ ሄድን መዋጋት ስለማንችል ኢራን ውስጥ ሄድን መዋጋት ስለማንችል ማንም እዚህ በየሶሻል ሚዲያው ልንሰራው እንችላለን ዚሮ ኮንትሪቢሽን ነው ስለዚህ አር ፒፕል በጣም አንደስታንድ ማድረግ መረጋጋት አለበት። እዚህ ስንት ቁጥ ቀውስ ባለበት ሀገር ላይ ስንት ጣጣ ባለበት ሀገር ላይ ጭራሽ ተጨማሪ ጣጣ ለማስተናገድ መሞከርም ኢሎጂካል መሆን ነው እና ብዙ አስቸጋሪ ነገሮች አሉ። እሱን ማርገብ ይፈልጋል። ሁላችንም አእምሯችን ላይ እንደዚህ ዓይነት ነገር ስራ መስራት እንዳለብን ይሰማኛል። እና ኤንወይ አያቶላ ኻሜኒ ኢትስ ናቹራል ሰው መደገፍ ወይም ደግሞ አንዱን አንዱን ለምሳሌ እኔ ብዙ ቼክ አረጋለሁ ቼክ እያረኩ ነበር። እና ለምሳሌ ኢትዮጵያ ውስጥ ያለ ክርስቲያንና ሙስሊም ቁጥር ምንድን ነው? ቁጥሩ እዚህም ጣራ ስላለባች ስላለብን አንዱ ትልቅ አንዱ ትንሽ ሲደረግ የሚታወቅ ስሜት ስላለው ኦኬ፣ ግን ቁጥሩ ታ ብዙ ሙስሊም አለ ብዙ ክርስቲያን አለ። በቃ እዚህ ሀገር ትልቅ ኳሊቲ፣ ብዙ ሙስሊም፣ ብዙ ክርስቲያን። ራሽያ ውስጥ ሲሄዱ ዘጠና ፐርሰንት ክርስቲያን ራሽያውያን ማን ለማን ነው የሚደግፉት? ለኢራን። ኢስ ናት ኦል አባውት ሪሊጅን። ይሄ ሃይማኖት አይደለም፣ ይሄ ሃይማኖት አይደለም። ፕላስ ኢስ ናት ጌም። አንዱ ኳስ መታ፣ አንዱ እንትና አለ ምናምን፣ አጥቂው እንትና ምናምን የሚባልም አይደለም። እኔ ክሪቲክ ክሪቲክስ ባልፈልግም፣ ዛሬ ግን ይሄን መናገር ፈልጋለሁ። ሚሳኤል ሲወነጨፍ እኮ አንድ እግር ኳስ ተጫዋች ኳስ መታ እንደዚህ አይነት ነገር አይደለም። ቴራን ላይ ከባድ ሚሳይል ሲወርድ ያን በኤይ በምንም ጀነሬት እየተደረገ ቴራን አለቀላት ምናምን ተቃጠለች የሚባልበትም አይደለም ሲንስ ስ ዝ ናት ፉትቦል ልክ ያልሆነ ነገር። በተመሳይ ቴል አቪቭ ላይ ወይም ደግሞ ሌሎች የእስራኤል ከተሞች ላይ ጥቃ ሲሰነዘር ልክ ኳስ የተለጋ እየተመታ ይመስል ከዛ ቅድም ባልኳቸው በኤይ በምናምን እየተቀነባበረም እየተባለም አለቀላት በሃይማኖት የሚያስብ ሰው ካለም ሃይማኖታዊ ፐርስፔክቲቭ ካለም በዛ ልክ ማሰብ ልክ አይደለም። ምክንያቱም ሃይማኖተኛ ሰው ሲሞት ማየት አይፈልግም ከሚለው አንጻር ነውና፣ ኢትዮጵያ ውስጥ በእርግጥ በጣም ትንሽ ዘጌት ያለ ግንዛቤ እንዳለን ይሰማኛል። ምንም እንኳን ተፈጥሯዊ ቢሆንም አንዱ አንዱን የመደገፍ ነው ያልኳችሁ። ሃይማኖት እንደማያስጌድ መረዳት ያለባችሁ ከነ ሳኡዲ አረቢያ እና ከእነ ሩሲያ ሳኡዲን ተዋት። እሺ፣ ሩሲያ ናይንቲ ፐርሰንት እና ከዛም በላይ ክርስቲያን። ማንን ነው የምደግፈው? እስራኤል እኮ አደለም። አብራት ባቆመም እንኳን ኢራን ነው የምደግፈው። ቴክኒካሊ፣ በቃ እሱን መረዳት ስለዚህ የሃይማኖት ጦርነት እንዳልሆነ መገንዘብ ያስፈልጋል። ስለዚህ በግራም በቀኝም እንዲህ አይነት ነገሮች አሉ እነሱን ማርገብና አብሮ መስራት ያስፈልጋል። ውድ ተመልካቾች እንግዲህ ያው ዛሬም ጥቃቱ ተጠናክሮ ቀጥሏል። አስቸጋሪ ሁኔታዎች አሉ እና አያቶላ አሊ ሀምኔ ወደ መጨረሻው ደርሰዋል የሚል መግለጫ እየሰማን ነው። ያ ማለት እውነት ነው ማለት አይደለም። እና ፕሬዚዳንት ዶናልድ ትራምፕ ደግሞ በተለያየ መንገድ እንደዚሁ መግለጫቸውን እያባባሱ ወደ መካከለኛው ምስራቅ ጦራቸውን አንቀሳቅሰዋል። ይሄ የሚሰጠን ትርጉም አለ። ስለዚህ የኢራንና የእስራኤል ጉዳይ እጅግ አሳሳቢ አስፈሪ የዓለምን ፖለቲካ መልኩ ሊቀይር የሚችል የዓለምን ስርዓት ሊቀይር የሚችል የአንዳቸውን ሕልውና ጫና ውስጥ የሚያስገባ ለምሳሌ እስራኤል እስራኤልና ኢራን አሁን ላይ ስምምነት ላይ ቢደርሱ ምንድን ነው ትዝብታችሁ? እስራኤልና ኢራን አሁን ላይ ስምምነት ላይ ደርሰው በሰላም ቢጠናቀቅ ማነው አሸናፊው ብላችሁ ታስባላችሁ? ታሉታላችሁ? በዚህ ሰዓት ላይ እዚህ ላይ ጦርነቱ ከተጠናቀቀ ጦርነቱን እዚህ ላይ ካቆመ አሸናፊዋ ኦብቪየስሊ ምንም ጥያቄና መልስ የሌለው አልተጎዳችም ምናምን ማለት ሳይሆን ኢራን ነው የምትሆነው። ለምን የእስራኤል አየር ክልል ተጥሶ አይገባም የሚለውን ትርክ ትቀይራለች። ወር ደግሞ ኢራን እስራኤል አትነካም የሚለውን ሀሳብ ቀይራለች። ስለዚህ እንዳሸናፊ ሳይኮሎጂ ክሌም ካለው ስትራቴጂም እንዳሸናፊ ልትወሰድ የምትችለው እሷ ትሆናለች። ግን ከውድመት አንፃር ስንመለከተው ከኢራንና ከእስራኤል ማን ወድሟል ተብሎ ሲታሰብ ይሄ ምንም ጥያቄና መልስ የሌለው የእስራኤል የኢራን ይበዛል። እስራኤል ጉዳት ደርሶባታል፣ በደንብ ደርሶባታል። የኢራን ደግሞ ያመዝናል። ይህን ግምት ውስጥ ማስገባት አለብን ይሄ ጦርነት ቢቀጥልም። ይሄ ጦርነት አሁን ቢጓጭ አሸናፊዋ ኢራን ነች። ለምንድን ነው? ቅድም ባልኳችሁ መንገድ ይሄ ጦርነት የሚቀጥል ከሆነ አሸናፊም ተሸናፊው ከተራዘመ ባይዘይ ዋጋ ከፋዩ ደግሞ ኢራን ነው የምትሆነው ምክንያቱም ኢራን ብቻዋን ስለሆነች ራይት። እነዚህ እነዚህ ነገሮች አሉ። ከዛ ውጭ ደግሞ እንደ እስራኤል ካትስ የሚባሉት መከላከያ ሚኒስትር አያቶላሊ ሀመኒ ዕጣ ፈንታቸው ልክ እንደ ሳዳም ሁሴን ነው የሚል ሀሳብ ሰጥተዋል። ሰው ምንድን ነው ይሄኛው በእርግጥ በዛ መንገድ ይቋጫሉ የጦርነቱ የሚለውንም እንዲሁ ግራ ቀኝ ማየት ያስፈልጋሉ። ተመልካቾች ሰፋ ያሉት መረጃዎችን ይዤ መለስ ይሆናል። ለዛሬው ምናመሰግናቸኋለሁ። ቢኒያም ካሴ ነበርኩኝ።